የአሜሪካ በጋዛ አደገኛ እቅድና ፍልስጤማውያንን የታደገው የፈረንሳይ ቀኝ እጅ አሜሪካና እስራኤል በጋዛ ላይ ጥፋት አውጀውባት ካወደማት በኋላ ዳግም አዲስ ሞት በፍልስጤማውያን ላይ አውጀዋል። እስራኤል ከህፃን አዋቂ ሳት ላይ የጋዛን ምድር እንዳነደደችውና ና ወደ ፍርስራሽ ክምር እንደቀየረችው የሚታወስ ነው። ታዲያ ከዚህ ሁሉ ጥፋት በኋላ ፍልስጤማውያንን ሀገራቸውን ለቀው ይውጡ ስትል አሜሪካ ሁለተኛ ሞት እንዲሞቱ እንደፈረደችባቸው የሚታወቅ ነው። ነገር ግን የፈረንሳዩ ማክሮም በድንገት አስደንጋጭ ነገር ተናግረዋል። እስራኤል በብስጭት ነደዋል። ፈረንሳይ ወይ ፍንክች ስትል ከፊት ለፊታቸው ቆማለች፣ ግብጽ ተከትላለች። በዚህ በኩል ደግሞ አሜሪካን ክው ያደረገ ጥቃት በየመን አማጽያን ተፈጽሟል። በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያልን ወደ መረጃው እናሻግራችሁ ፈረንሳይ ለፍልስጤም እውቅና እንደምትሰጥ ማክሮን ተናገሩ። ፕሬዚዳንት ኢማኑኤል ማክሮን ፈረንሳይ በሚቀጥሉት ወራት ለፍልስጤም መንግስት እውቅና እንደምትሰጥ ተናግሯል። ማክሮን ለፈረንሳይ አምስት ለተሰኘው ቴሌቪዥን ጣቢያ እንደተናገሩት በተባበሩት መንግስታት ድርጅት የእስራኤልና የፍልስጤም ግጭት ላይ ሀገራቸው በሰኔ ወር ከሳውዲ አረቢያ ጋር በምትመራው ስብሰባ ላይ ይህንኑ ውሳኔ ለማጠናቀቅ ያለመ ነው። ማክሮን አክለው እንደተናገሩት ለፍልስጤም እውቅና ወደ መስጠት መሄድ አለብን፣ እናም በሚቀጥሉት ወራት ውስጥ እናደርገዋለን ብለዋል ተገኝቷል ። እኔ ይህንን የማደርገው ማንንም ለማስደሰት አይደለም፣ ምክንያቱም የሆነ ጊዜ ላይ ትክክል ይሆናል ሲሉ ተደምጧል። የፍልስጤም የውጭ ጉዳይ ሚኒስቴር ቫርሰን አግቤኪያን ሻሂን ለዜና ወኪሉ አጃንስ ፍራንስ ፕሬስ እንደተናገሩት የፈረንሳይ እውቅና የፍልስጤምን ህዝቦች መብት ከማስጠበቅና የሁለቱ ግዛት መፍትሄን ከማስጠበቅ ጋር በተያያዘ ትክክለኛ እርምጃ ነው ብሏል። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር በበኩላቸው ለፍልስጤም መንግስት የሚሰጠው ማንኛውም የአንድ ወገን እውቅና ለሐማስ ድጋፍ ይሆናል ሲሉ ተቃውሞ አሰ ዘምተዋል እንደዚህ አይነት ድርጊቶች በክልላችን ሰላም ደህንነትንና መረጋጋትን አያመጡም። ነገር ግን በተቃራኒው የበለጠ ከመፍትሄው ያርቃሉ ሲሉ ጌዲዮን ሳር ተደምጠዋል። ፍልስጤም እስካሁን ከ193 የተባበሩት መንግስታት ድርጅት አባላት ሀገራት መካከል በ147 ዘንድ ሉዓላዊ ሀገር ሆና እውቅና አግኝታለች። አርሜኒያ፣ ስሎቫኒያ፣ አየርላንድ፣ ኖርዌይ፣ ስፔን፣ ባህማስ፣ ትሪንዳድ ና ቶቤጎ፣ ጃማይካ ና ባርባዶስ ባለፈው አመት ለፍልስጤም እውቅና በመስጠት ተቀላቅሏል። ሆኖም ለፍልስጤም የሀገርነት አለም አቀፍ ድጋፍ እያደገ ቢመጣም እንደ ዩናይትድ ስቴትስ አውስትራሊያ ዩናይትድ ኪንግደም እና ጀርመን ያሉ በርካታ ዋና ዋና የምዕራባውያን ሀገር እውቅና መስጠት ነፍገዋል። ታዲያ በጋዛ ጉዳይ የአሜሪካና የአውሮፓ ሀገራት አካሄድ መለያየቱ አሜሪካን ሳያስከፋት አይቀርም እየተባለ ነው። አሜሪካና እስራኤል በጋራ በመተባበር ፍልስጤማውያንን ከመኖሪያ ስፍራቸው በገፍ በማፈናቀል ሀገር አልባ የማድረግ ዘመቻ ጀምሯል። ፍልስጤማውያን ተረሱ ነበሩ ተብለው የሚነገርላቸው በእስራኤል ግዙፍ ጦር ተደብድበውና አልቀው በየሀገራቱ የተበታተኑ ዜጎች ናቸው የሚል አዲስ ትርክት አሊያም ታሪክ ሊጽፉላቸው የቋመጡት ሁለቱ ሀያላን በፈረንሳይና መሰል ሀገራት ተቃውሞ ተነስቶባቸዋል። አሜሪካና እስራኤል እቅዳቸው አንድና አንድ ነው፣ መላው ፍልስጤማውያንን ከጋዛ ሀገራቸው ማፈናቀልና የራሳቸውን ከተማ መገንባት ነው። እንደሚታወቀው ደግሞ እስራኤል በአራቱም ማዕዘናት በአረቦች የተከበበች ሀገር ናት። በዚህም ስጋቷን ለመቀነስና የራሷን ግዛት ለማስፋፋት በማቀድ ነው ከአሜሪካ ጋር ተቀናጅተው ይህን አደገኛ ፕሮጀክት የጀመሩት። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዋሽንግተን በነበረ በነበረበት ተመሳሳይ ሰዓት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን፣ የጆርዳን ንጉስ አብደላህ በካይሮ ከግብፁ ፕሬዚዳንት ጋር የሶስትዮሽ ውይይት ላይ ነበሩ። ሶስቱ ሀገራት ትናንት ከውይይቱ በኋላ በሰጡት ጋዜጣዊ መግለጫ ላይም እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ እንዲሁም ሶሪያና ሊባኖስ እየፈጸመች ያለውን ጥቃት በአስቸኳይ እንድታቆም አሳስቧል። ጋዛውያኑ ከሀገራቸው ለማፈናቀል የሚደረግ የትኛውንም እንቅስቃሴ እንደማይቀበሉና ጋዛን መልሶ በመገንባት ላይም በጋራ እንደሚሳተፉ ገልጿል። ባጭሩ መግለጫቸው ዋሽንግተን ሲ ሲሰጥ ከነበረው መግለጫ ጋር በብዙ የሚጋጭ ነበር። ከዚህም በተጨማሪም የፈረንሳዩ ፕሬዝዳንት በመጪው የሰኔ ወር ፈረንሳይ ለፍልስጤም የሀገርነት እውቅና እንደምትሰጥ ገልጿል። የአውሮፓ ሀገራት ከአሜሪካ ጋር ቅራኔ ውስጥ መግባታቸውን ተከትሎ ፈረንሳይ በቀይ ባህር የመላይ ጥቃት ለመፈጸም ልካው የነበረውን የጦር መርከብ ወደ ሀገሯ ከመለሰች ወር ቆይቷል። ታዲያ ይህ የፈረንሳይ አካሄድ ከአሜሪካ ጋር የሚያላትማት ነው የሚሆነው ሲሉ የሚገልጹ ተበራክቷል። እንደሚታወሰው የትራምፕ አስተዳደር የፍልስጤም ደጋፊ ናቸው በሚል ለኮርኔል ለኖርዝ ብዙ ዌስት ዩኒቨርሲቲዎች የሚደረገውን ድጋፍ አግዶ ነበር። የዩናይትድ ስቴትስ መንግስት ለኮርኔል ዩኒቨርሲቲ የፌዴራል ፈንድ ከ1 ቢሊዮን ዶላር በላይ፣ ለኖርዝ ዌስት ዩኒቨርሲቲ የሚሰጥ 790 ሚሊዮን ዶላር የሚጠጋ ድጋፍ የዜጎችን የመብት ጥሰት ለማጣራት በሚል ማገዱን ዋይት ሀውስ ዘግቧል። ውሳኔው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር የፍልስጤም ደጋፊ በሆኑ ሰልፎች ላይ ተቋማቱ ባሳዩት ድጋፍ ለትምህርት ቤቶቹ የሚሰጠው የፌዴራል የገንዘብ ድጋፍ እንዲሁም እንደ ልዩነት ፍትሐዊነትና ማካተት ፕሮግራሞችና የ ስርዓተ ጾታ ፖሊሲዎች ያሉ ሌሎች ጉዳዮችን በገንዘብ ከመደገፍ እንዳያግድ መዛቱን ተከትሎ የመጣ ነው። እንደሚታወቀው በሞሮኮ ዋና ከተማ በራባት በተደረገው ሰልፍ ላይ እስራኤል በጋዛ የምትፈጽመውን ጥቃት እንድታቆም ተጠይቋል። በሞሮኮ የሚንቀሳቀሰው ፍትህና እድገት ፓርቲ ፍልስጤማውያንን የሚደግፍ ለወራት የሚዘልቅ ግዙፍ ሰልፍ የጠራ ሲሆን ይህን ተከትሎ በአስር ሺዎች የሚቆጠሩ ሰልፈኞች ከበሮ እየመቱና ፍልስጤማውያንን የሚደግፍ መፈክሮችን እያሰሙ በመሐመድ አራተኛ ጎዳና ላይ ሰልፍ አድርገዋል ተደርጓል። ሰልፈኞቹ የፍልስጤምን ባንዲራ ጨምሮ በእስራኤል የተገደለው የሐማሱ የፖለቲካ ሊቅ የአህያ ሲንዋርን ፎቶ ይዘው ታይተዋል። በሰልፉ ላይ ታዳጊዎች የተሳተፉ ሲሆን በጋዛ እየተፈጸሙ ባሉ ጥቃቶች ለተገደሉት ሕጻናት ማስታወሻ የሚውል መሀሉ ላይ ቀይ ምልክት ያረፈበት ነጭ ባንዲራም ይዘው ተስተውሏል። እስራኤል በጋዛ ውስጥ ያልፈጸመችው የጥቃት አይነት የለም። በዚህም ከቅርብ ጊዜ ወዲህ ተደጋጋሚ ክሶች እየቀረበባት ይገኛል። ዓለም እስራኤል በጋዛ ላይ የጣለችው የእርዳታ እገዳ ላይ እርምጃ እንዲወሰድ የረድኤት ተቋማት ሲያሳስቡ ግዛቲቷ የግድያ ሜዳ ሆናለች ሲሉ የተባበሩት መንግስታት ዋና ጸሐፊ የተናገሩት ከዚህ መካከል ይመደባል። እስራኤል በከበባ ውስጥ ባስገባችው ጋዛ እርዳታ ሙሉ በሙሉ ቀጥ ብሎ እንዲሁም አስፈሪ ደጃፍ ተከፍቷል ሲሉ ዋና ጸሐፊው አንቶኒ ጉተሬዝ አሳስበዋል። ጋዛ የግድያ ሜዳ ናት፣ ሰላማዊያን ዜጎች መቋጫ በሌለው የሞት ውደት ውስጥ ናቸው ሲሉ ማክሰኞ ዕለት የሁኔታውን አስከፊነት ተናግሯል። ዋና ጸሐፊው አስተያየታቸውን የሰጡት ስድስት የተባበሩት መንግስታት ኤጀንሲ ኃላፊዎች የምግብና ሌሎች መሰረታዊ አቅርቦቶችን ለፍልስ ፍልስጤማውያን እንዲደርስ የዓለም መሪዎች አፋጣኝ እርምጃ እንዲወስዱ ከተማጸኑ በኋላ ነው። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋት ማምጣት ያለመውን ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። ሆኖም እስራኤል እና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾቹ እንዲለቀቁ ለማድረግ እየሞከሩ ነው። እስራኤል በአየርና በመሬት የተቀናጀ በድጋ ጥቃት ከጀመረች በኋላ 1449 ፍልስጤማውያንን መገደላቸው በሐማስ የሚመራው የጋዛ ሚኒስቴር አስታውቋል። የእስራኤል ጦር በሰላማዊ ሰዎች ላይ ያነጣጠረ ጥቃት አልፈጸምኩም ሲል ያስተባብላል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ5399 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ሕጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀና ና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንፃዎች መውደማቸው የተባበሩት መንግስታት ድርጅት አስታውቋል። እንግሊዝ በተመሳሳይ ለእስራኤል በወገኑ በገዛ ዜጎቿ ላይ እርምጃ እስከመውሰድ መድረሷ የሚታወስ ነው። በዩናይትድ ኪንግደም የሚገኘው የህግ ባለሙያዎች ቡድን ለእስራኤል ወግ ነው በጋዛ ጦርነት ላይ በተሳተፉ አስር የእንግሊዝ ዜጎች ላይ የጦር ወንጀል ክስ ለማቅረብ ማቀዱን ዘጋርዲያን ዘግቧል። ቅሬታው ብሪታንያውያንን በሲቪል አካባቢዎች ላይ ያለ አድሯዊ ጥቃቶችና በተከለከሉ ቦታዎች ላይ ታሪካዊ ሀውልቶችንና ሃይማኖታዊ ቦታዎችን ጨምሮ በተጠበቁ ቦታዎች ላይ የተቀናጁ ጥቃቶች ጋር እጃቸው አለበት ሲል ክስ መመስረቱ ይፋ አድርጓል። በጉዳዩ ላይ ከተሳተፉት ጠበቆች መካከል አንዱ የሆኑት ታዋቂው ጠበቃ ሚካኤል ማንስፊልድ የብሪታንያ ዜጎች በፍልስጤም ውስጥ ከተፈጸመው ወንጀሎች ጋር እንዳይተባበሩ ሕጋዊ ግዴታ አለባቸው። ማንም ከሕግ በላይ አይደለም ብሏል። ማንስፊልድ የጠቀሰው የዘጋርዲያን ዘገባ ከሆነ ከኛ ዜጎቻችን አንዱ ጥፋት እየፈጸሙ ከሆነ፣ በዚህ ጉዳይ ላይ አንድ ነገር ማድረግ አለብን ማለታቸው አስነብቧል። የውጭ ሀገራት መንግስታትን መጥፎ ባህሪን ማስቆም ባንችል እንኳን፣ ቢያንስ በዜጎቻችን የሚፈጸመው መጥፎ ባህሪን ልናቆም እንችላለን ሲሉ አክሏል። በሌላ በኩል ደግሞ የየመን ሀውቲዎች የአሜሪካ ሰው አልባ አውሮፕላን መጥተው መጠላቸውን አስታውቀው በኢራን እንደሚደገፉ የሚነገርላት ሀውቲዎች ንብረትነቷ የአሜሪካ የሆነች ኤምኪው 9 ሪፐር ድሮን በሰሜን አልጃውፍ ግዛት መጥተው መጠላቸውን ገልጿል። ከሀውቲዎች ጋር ቁርኝነት እንዳለው የሚነገርለት አልሚስራ ቲቪ እንደዘገበው ከሆነም ባለፉት አስርት ቀናት ሀውቲዎች በተመሳሳይ መንገድ ሶስት ድሮኖች መጥተው ጥሏል። እጅግ ዘመናዊ ናቸው የተባሉት ድሮኖች እስከ 50 ሺ ጫማ ከፍታ ድረስ መብረር የሚችሉ ሲሆኑ ለ24 ሰዓታትም አየር ላይ መቆየት የሚችሉ መሆናቸውን ተከትሎ የአሜሪካ መንግስት በተለያዩ የየመን አካባቢዎች ለስለላና ጥቃት ለመፈጸም ሲጠቀምባቸው ቆይቷል። ሀብቲዎች በድሮኖቹ ላይ የአጸፋ እርምጃ መውሰድ የጀመሩት የአሜሪካ የአየር ጥቃቶች አይለው የየመኗ የወደብ ከተማ ሆዴዳህን በመደብደብ ቢያንስ የስድስት ሰዎች ህይወት ካጠፉ በኋላ ነው። አሜሪካ ከፈረንጆቹ መጋቢት 15 በኋላ በየመን ላይ የተጠናከረ የአየር ጥቃት በመፈጸም ላይ የምትገኝ ሲሆን አሜሪካ በቀይ ባህር የንግድ መስመር የሚጓዙ የ